ወር ገደማ በፊት በአምስት ዓመቷ በ25 ዓመቷ ህይወቷ ያለፈው ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገለጸ። ፖሊስ ይህን ያስታወቀው ዛሬ መጋቢት 27 ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። በዛሬው ችሎት ሞዴል ና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ቀን በተጨማሪ ሰዎችና መረጃዎችን ሰብስቤ የሰዎችን መረጃዎች ች ሰብስቤ ያለው ብሏል። ችሎቱን የተከታተሉ ባልደረባችን ሀብታሙ ጥበቡን ከሰዓታት በፊት በስልክ አግኝቼው ነበር። አመሰግናለሁም የወጣት ቀነኒ አዱኛ ሞት ጉዳይ በአሁኑ ጊዜ እየታየ የሚገኘው በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። በዛሬ ዕለትም ጠዋት ላይ ነበረ ችሎት እየተሰየመው ተጠርጣሪው ሙዚቀኛ አንዱአለም ጎሳ እንዲሁም የሟች ቤተሰብ በዛሬው ችሎት ላይ ተገኝተው የነበሩት። ተጠርጣሪው ከጠበቃው ጋር በመሆን ነበር የዛሬውን ችሎት እየታደመው። በችሎቱ ፖሊስ ባለፉት የጊዜ ቀጠሮ ቀናት እየሰራቸውን ስራ ለፍርድ ቤቱ ወይም ለችሎቱ አሳውቋል። በዚሁ መሰረትም ባለፉት የቀጠሮ ቀናት ከአስራ አምስት ሰዎች የምስክርነት ቃል መቀበሉን ፖሊስ አሳውቋል። በዚሁ መሰረት በአጠቃላይ እስካሁን ድረስ ከሀያ ስምንት ሰዎች ላይ የምስክርነት ቃል እንደተቀበለ ፖሊስ አስታውቋል። በተጨማሪም ሟች ከዚህ በፊት ሕክምና ትከታተልባቸው ከነበሩ የሕክምና ተቋማት የሰነድ ማስረጃዎችን እንደሰበሰበም ፖሊስ አሳውቋል። ይሁን እንጂ እነዚህ ሰነዶች ላይ የባለሙችን አስተያየት ለማሰባሰብ ተጨማሪ ቀናት ወይንም ደግሞ ጊዜ እንደሚያስፈልገው ለፍርድ ቤቱ አሳውቋል። እንዲሁም ደግሞ በኤግዚቢትነት የተያዘው ምንጣፍ ለፎረንሲክ ምርመራ ተልኮ ውጤቱ እስካሁን ድረስ እንዳልቀረበለት ፖሊስ አሳውቋል። ከዚህ በተጨማሪም የተጎጂዋና የተጠርጣሪው ስልኮች ላይም ምርመራ እንዲደረግ ለብሔራዊ መረጃና ደህንነት አገልግሎት እንደተላከ እና እነዛ ውጤቶችም እስካሁን እንዳልደረሱለት ፖሊስ አስታውቋል። ስለዚህም እነዚህን ምርመራ ውጤቶች እስኪቀበል ድረስ ተጨማሪ የምርመራ ቀናት እንዲሰጠው ፖሊስ ጠይቋል። የተጠርጣሪው ጠበቃ በፖሊስ በኩል የቀረበውን የተጨማሪ የምርመራ ቀናት ጥያቄ በመቃወም ሃሳባቸውን ለችሎቱ አስረድተዋል። ፖሊስ ከዚህ በፊት ተጨማሪ የምርመራ ቀናትን ሲጠይቅባቸው በነበሩ ተመሳሳይ ምክንያቶች አሁንም ድጋሚ የተጨማሪ ቀናትን እየጠየቀ ነው ያለው፣ ይህም ትክክል አይደለም ሲሉ ለፍርድ ቤቱ አስረድተዋል። ከዚህ በተጨማሪም ደግሞ በአስክሬን የተደረገው ምርመራ ተጎጆዋ በህይወት እያለች ከፎቅ ላይ ወድቃ መሞቷን እንጂ ከተገደለች በኋላ ከፎቅ ላይ ተወርውራ መሞቷን የሚያሳይ ነገር የለም። ስለዚህም ደንበኛዬ በእስር ላይ ሆኖ የምርመራ ሂደት የሚካሄድበት አሳማኝ ምክንያት የለም። ስለዚህ የዋስትና መብት ይጠበቅልን ሲሉ ለፍርድ ቤቱ አቤቱታቸውን አቅርቧል። በሌላ ምናልባት ዛሬ እንደ አዲስ መረጃ ጠብቀው ለፍርድ ቤት ያቀረቡ የሚያቀርቡት ሟች ወይም ደግሞ ተበዳይ ከዚህ በፊት በህይወት እያለች ጻፈችው ያሉትን ዲያሪ ወይንም ደግሞ የዕለት ማስታወሻ ተገኝቷል። ይህም ተጎጂዋ ራሷን የማጥፋት ወይንም ደግሞ ህይወቷን ለማሳለፍ ሀሳብ እንደነበራት ለቤተሰቦቿ፣ ለአርቲስት አንዱ አለም እንዲሁም ደግሞ ለጓደኞቿ በዛ ጽሁፍ ላይ ባሰፈረችው መልእክት ለመረዳት ችለናል። ይህም የእኛን ጥርጣሬ የሚያጠናክር ነው። ከዚህ በፊትም መድኃኒት ከሚፈቀደው መጠን በላይ በመውሰድ ወይም ኦቨርዶዝ የሚባለውን ህይወቷን ማጥፋት ሙከራ ስታደርግ ነበረ ሲሉ ጠበቃው ለፍርድ ቤቱ ተናግሯል። በተጨማሪም ደግሞ ደንበኛቸው የዋስትናው መብት ተጠብቆለት እስር ቢፈታና ውጭ የሆኑ ጉዳዩን ቢከታተል እነዚህ ፖሊስ ይቀሩኛል ያሏቸው ማስረጃዎች ከፍተኛ ጥበቃ በሚደረግባቸው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት የሚገኙ ማስረጃዎች ስለሆኑ እዛ ሄዶ ማስረጃዎችን የማጥፋት አቅም የለውም። ስለዚህም የዋስትና መብት ይጠበቅልን ሲሉ ጠበቃው አቤቱታቸውን አቅርበዋል ለፍርድ ቤቱ። እንግዲህ እነዚህን የግራ ቀኙን ሀሳብ ከሰማ በኋላ ውሳኔ ወይም ደግሞ ትዕዛዝ ለመስጠት ለነገ መጋቢት ሰላሳ ሁለት ሺ አስራ ሰባት ጠዋት ሶስት ሰዓት ተኩል ቀጠሮ ሰጥተዋል። ተጨማሪ አንድ ነገር ለአንሳ ማህበራዊ ሚዲያ ላይ ከዚህ ቀደም በነበረው ችሎት ተጠርጣሪው ኮንሰርት ስላለበት የዋስ መብቱ ይጠበቅ የሚል ጥያቄ ቀርቦ ነበር የሚሉ መረጃዎች አይተናል። ምን ያህል እውነት ነው? ይህ ጉዳይ ዛሬ በችሎት ላይ ተነስቶ ነው የነበረው። በተለይም የተጠርጣሪ ጠበቃ አንዳንድ ሚዲያዎችን ስም በመጥቀስና እንዲሁም ደግሞ መደበኛ ያልሆኑ ሚዲያዎች ሀሰተኛ መረጃዎችን እያሰራጩ ነው። ይህም ተጠርጣሪው የዋስትና መብቱ ተጠብቆለት ውጭ ወጥቶ ለበዓል ኮንሰርት እንዲሰራ የዋስትና መብቱ ይጠበቅለት የሚል ጥያቄ በእኛ በኩል እንደተነሳ አድርገው ሀሰተኛ መረጃ አሰራጅቷል ይህም ለፍርድ ሂደቱ እንዲሁም ለተጎጂ ቤተሰብም መልካም እንዳልሆነ ነው ያነሱት። ፍርድ ቤቱ እንግዲህ እዚህ ችሎት ላይ ተገኝተው የሚዘግቡ ሚዲያዎች ትክክለኛ የሆነ መረጃ እንዲሁም ሚዛናዊ የሆነ መረጃ ብቻ እንዲዘግቡ ማስጠንቀቂያ አዘል መልእክት አስተላልፏል። የዶናልድ ትራምፕን ታሪፍ ተከትሎ በዓለም ላይ የስቶክ ማርኬት ገበያ መናጋቱ እየተዘገበ ነው። ለመሆኑ ስቶክ ማርኬት በቀላል ቋንቋ ምን ማለት ነው? እንዴት ነው የሚሰራው? ተናጋ የሚባለውስ ምን ሲሆን ነው? የኢንቨስትመንትና ፋይናንስ ከፍተኛ ባለሙያ የሆኑትን አቶ መርዕድ ብስራት ፍቅረ ዮሐንስን አነጋግረናል። ካፒታል ገበያ ወይም የሰነደ ሙዓለ ንዋይ ገበያ ይባላል። አንድ ድርጅት ስራ መጀመር ሲፈልግ ካፒታል መሰብሰብ አለበት። ካፒታል ነው ሲሰበስብ፣ በሁለት መልኩ ነው። አንደኛው በአክሲዮን ደረጃ። በአክሲዮን ደረጃ ሲሰበስብ፣ ያ ድርጅት ሰው ከቆጠበው ኪስ ራሱን በማስታወቅ ብሩን ከሰበሰበ በኋላ ያንን ብር ኢንቨስት አድርጌ ከተወሰነ ዓመታት በኋላ ይሄን ያህል ትርፍ እሰጣለሁ እና ይሄንን ያህል ትርፍ ለሚሰጥበት ደግሞ የድርጅቱ ባለቤት ሆኑ ይላል። ከወደፊት ከሚመጣው ትርፍ የምትካፈልበት የአክሲዮን ሰነድ ወይም የአክሲዮን ሰነድ መዋለ ንዋይ ይሰጥሃል አይደለ። ይሄ አንድ ካፒታል መሰብሰቢያ መንገድ ነው። ሁለተኛው ካፒታል መሰብሰቢያ መንገድ ደግሞ የአ ድርጅት አዲስ ትልቅ ፕሮጀክት መስራት ከፈለገ በብድር መልኩ ዛሬ ይህን ያህል ብር አበድሩኝና በዚህ ያህል ጊዜ ሰለዳ ውስጥ በዚህ ያህል ወለድ እያደረግኩኝ የዚህ ድርጅት አበዳሪ መሆናችሁን ማረጋገጫ ሰርተፍኬት ወይም ሰነድ የብድር ሰነድ መዋል ነው ይሰጣል። አሁን በኢትዮጵያ ውስጥ በተለምዶ የአባይ ግድብ እስካሁን ድረስ ላለፉት አስራ አራት ዓመታት ያህል ኢትዮጵያውያኖች አሊስ ወደ አስራ ስምንት ቢሊዮን ብር የሚጠጋ የብድር ሰነድ ወይም ቦንድ በእንግሊዝኛ የምንለው ገዝቷል። አክሲዮን ያልኩ ደግሞ በእንግሊዝኛው ስቶክ ይባላል። ሶ እነዚህ ሰነዶች ድርጅቶች በህዝብ ፊት ለፊት በመምጣት ያላቸውን አቅም አሳይተው ወደፊት የሚያስገኛቸውን አክሲዮን ሰነድ ከሆነ ትርፍን በማሳየት ባለቤትነታቸውን በመሸጥ ካፒታል የሚያሰባስቡበት፣ እንደገናም ደግሞ ወይም ካሻቸው ደግሞ በብድር መልኩ ከህዝቡ ኪስ ከህዝቡ በመበደር በብድር መልኩ ወለድ በመስጠት ካፒታል የሚያሰባስቡበት መንገድ ነው ካፒታል ገበያ ስቶክ ማርኬት ወይም ቦንድ ማርኬት የምንላቸው ወይም በጠቅላላው ሰነድ ደግሞ አለን ዋይ ገበያ የምንለው ነገር ድርጅቶች ካፒታል ለመሰብሰብ ሰነድ የሚሸጡበትና እንደኔና እንዳንተና ማንኛውም አቋማዊ የሆኑ ኢንቨስተሮች መጥተው እነዚህን ሰነዶች የያዙትን ቁጠባ ወደ ኢንቨስትመንት የሚቀይሩበት ገበያ ማለት። ስቶክ ማርኬት ሲነሳ ብዙውን ጊዜ ኒውዮርክ ስቶክ ማርኬት ይባላል። ለምንድን ነው? ለምን መሰለህ? በዓለማችን በአሁኑ ጊዜ በዓለማችን ታሪክ ላይ ትልቁና ጥልቀት ያለው የካፒታል ገበያ የኒውዮርክ ስቶክ ኤክስቼንጅ ነው። ለምን ካልከኝ የዓለም ጂዲፒ ሁሉም ሀገሮች ተደምሮ የሚያመርቱት ምርትና አገልግሎት ወደ መቶ አስር ትሪሊዮን ዶላር አካባቢ ነው። ኒውዮርክ ካፒታል ማርኬት ወደ ስድስት ሺህ የሚጠጉ ድርጅቶች ሊስት የተደረገበት ፕላትፎርም ነው። ወደ ስድስት ሺህ ድርጅቶች አስበ ማርኬት ካፒታላይዜሽናቸው ወይም ዋጋቸው፣ ጠቅላላ የድርጅቶቹ ሀብቶች በሙሉ በአክሲዮን ደረጃ የያዙት ሀብት ኦልሞስት ወደ ሰላሳ ትሪሊዮን ዶላር አካባቢ ይጠጋል። ይሄ በአክሽን ደረጃ ነው ያልኩ። ብድሩን ከጨመርከው ደግሞ ሌላ ተጨማሪ ወደ አርባ ትሪሊዮን ዶላር አካባቢ እንኳን ይጠጋል። ትልቅ ከመሆኑም የተነሳና ጥልቀት ከመያዙ የተነሳ እንደገና ደግሞ ወደ ስድስት ሺህ የሚጠጉ ድርጅቶች ሊስትድ ሆነው የዓለም ሕዝብ የአሜሪካ ሕዝብ ብቻ የዓለም ሕዝብ የሚገዛበት ገበያ መሆኑ ነው። እንደገናም ደግሞ ጠንካራም እንዲሆን ያደረገው ደግሞ የአሜሪካ ገበያ ገንዘብ ዶላር የአለም ሪዘርቭ ከረንሲ ነው፣ ዊች ሚንስ ሁሉም ሀገሮች ይጠቀሙታል። ስለዚህ ዞሮ ዞሮ ከአሜሪካ ጋር ግዴታ የንግድ መስተጋብር ይኖርሃል። ያ የንግድ መስተጋብር ደግሞ ብዙ ጊዜ ከፍተኛ የውጭ ምንዛሬ እጅ ላይ እንዲኖር ነው የሚያደርገው። ያንን የውጭ ምንዛሬ ዞረ የአሜሪካው ካፒታል ገበያ ና ኒውዮርክ ስቶክ ስንጅ ላይ እንድታስገባው ነው የሚያስገድድ ያ ነገር ትልቅ ገበያ ና ጥልቀት ያለው ገበያ እንዲፈጥር ያድርጎታል። ስለዚህ እንደተረዳሁት ልክ የአትክልት ተራ እንደምንለው ወይም የአቧሪ ጉሊት እንደምንለው አንድ ትልቅ ብዙ ኩባንያዎች ተሰብስበው ሰነዳቸውን የሚሸጡበት ቦታ ማለት ነው ኒውዮርክ ስቶክ ማርኬት ስንል በሚገባ ሊያስቀጣው የሚገባ ልክ እንዳልከው አትክልት ተራ ስትሄድ አትክልት ነው የምትገዛው አይደለ። ካፒታል ገበያ ላይ ደግሞ ስትትመጣ ደግሞ የምትገዛው ምንድን ነው? ሰነድ። ያ ሰነድ ወይ የአክሲዮን ሰነድ ሊሆን ይችላል ወይ የብድር ሰነድ ሊሆን ይችላል። እነዚህ ሰነዶች ደግሞ ያንተን ባለቤትነትን የሚያረጋግጡ ናቸው። ትርፍ ተካፋይ መሆንን ነው የሚያረጋግጠው። የብድር ሰነድ ደግሞ አንተ አበዳሪ እና የወለዱ ለአንተ እንደሚከፈል በሕግ የሚያስገድድ ባለቤትነት የሚያረጋግጡ ሰነዶች ናቸው። ለምሳሌ ልክ ቤት ካርታ ስትገዛ ምን ይሰጣል? የቤት ካርታ ይሰጣል። መኪና ስትገዛ ምን ይሰጣል ሊብሬ ይሰጣል። እነዚህ ሰነዶች ግን የሚገዛበትና የሚሸጥበት አንድ የተማከለ ገበያ ያስፈልጋል። ቴስላ የኤለን መስክ እንደሆነ፣ ማይክሮሶፍት የቢል ጌትስ እንደሆነ፣ የፌስቡክ የማርክ ዘከርበርግ እንደሆነ ነው የምናስበው። ግን ገበያ ተሸጠ ይሉናል እና ሌላ ሰው ባለቤት ነው ለምንድ የሸጡት ነው ንብረታቸውን ምንድን ነው እየተካሄደ ያለው? አሁን ኢሎን ማስክ ድርጅቱን የወለደው ፋውንደር ነው ታስላ። ያ ድርጅት ግን ልክ ድርጅቱ ባደገ ቁጥር ምን ይፈልጋል? ካፒታል ይፈልጋል። ብዙ ጊዜ ደግሞ አንድ ድርጅት ደግሞ ታዳጊ ሲሆን ብዙ ጊዜ የሚሰበስበው ብድር በብድር ካፒታል መሰብሰብ አይችልም። ትርፍ አላመጣማ ያንን ስጋቱን አውቀው አምነውበት የሚገቡት ሰዎች በአክሲዮን ነው የሚገቡ መጀመሪያ በተወሰነ ሰዎች እያዛል ኤልኤልፒ በእንግሊዝኛው በሚል ይሆናል። ከዛ በኋላ ግን ድርጅቱ በጣም ካደገ በኋላና በጣም መስፈንጠቅ ደረጃ ላይ ሲዳብር የዛ ጊዜ ምን ያደርጋል፣ እኔ ይህንን ሀሳብ አለኝ እስካሁን ድረስ ይህን ያህል ድረስ ጊዜ ሰርቻለሁ፣ ይህን ያህል ትርፍ አለኝ፣ ወደፊት እንደዚህ ነው ማድገው ብሎ የያዞን የአክሲዮን ድርሻ ለህዝብ ያወጣል። የዛን ጊዜ ለህዝብ ሽያጭ ቀረበ ይባላል ወይም አይፒኦ የምንለው ማለት ነው። ግን ያ ሲሆን ምንድን ነው ብዙ ጊዜ ፋውንደሮች ድርሻቸው እየቀነሰ ነው የሚመጣው፣ ግን ሀብታቸው ግን እየበዛ ነው የሚመጣው። ለምን እነሱ የሚፈጥሩት ቫሊዩ በጣም ከፍተኛ ከመሆኑ የተነሳ ሰዎች ይሻሙታል ያንን አክሲዮን ሰነድ ለመግዛት ለምን ዋጋው ከፍ ይላል ብለው ስለሚያስቡ። ኤሎን ማስክን ብታየው ጄፍ ቦዞዝን አማዞንን ብታየው እንደው የያዙ የያዙት ሼር አሁን ብትለካው ብዙዎቹ አስራ አምስት ፐርሰንት ሀያ ፐርሰንት ነው ሌላው የቀረው ግን ምንድነው ህዝቡ ነው የያዘው የተቋም ኢንቨስተሮች